እሺ ውዶችዬ ተመልሰን መተናል አሁን ላይ ክፍል ሶስት ላይ ነን እንዳይበዛባቸው እየቆረጥነው ነው ስራ ቦታሽ መዲና እንደሆነ ነግረሽና ሶፊ ከዛስ ያው አጠር አድርጊው እሺ መዲና ስትሰሪ አሰሪዎችሽ እንዴት ነበር አቀባበላቸው ባህሪያቸው የስራሽን አይነት እንደዛ እኔ እሺ ምን ያገኛለሽ ምን ከዚህ አካባቢ ግን እንደጠበኩት አልነበረም። ያው የሰው ሀገር በጣም ሁሉም አንድ አይደለንም። የሚመቸውም አለ የማይመቸውም አለ። እኔ ግን ከማይመቸው ነው የገጠመኝ ማለት ነው። ስህር ግን እህቷ አሮጊት ናት። ምን ያበሳሻል? ሴትዮዋ ለሴትዮዋ የሰድ ማለት የወሰዱ ለአሮጊት ነው ማለት ነው። አረግ ትልትባ እንዲንከራከር ነው የሚያውቁት ወደ ስምንት ቀን አካባቢ እሷ ጅዳ ነበር ያለችው። ጅዳ ልጆች አሏት። ጅዳ ወስደዋት ሌላ ቦታ ነው ያረፍኩት። ግን እዛም አንድ ቀንም አላደጉኝ። ያው ወደ ከሰአት አስር ሰዓት አካባቢ ላይ ይሆናል የገባሁት። አስራ ሁለት ሰዓት አካባቢ ነው የወሰዱኝ ሰዎች ማለት ነው እና ሲወስዱኝ ኦሮሞ ልጅ አለች እዛ። ስምንት ቀን ስቀመጥ ግን በጣም ነው የቸኮርኩት፣ ሴትዮ ጋር ለመሄድ ማለት ነው። ሌላ ሴትዮ ናት እሷ። ጅዳ ናት ብዬሻለው። ጅዳ ላይ ወስደዋታል። ከዛ እሷ ስትመለስ ድረስ ግን ሌላ ቦታ ነው ያረፍኩት። ያቺ ሴትዮ ጋር አረፍኩ። በስምንት ቀን ሴትዮ የት ዘንድ ወሰዱ ማለት ነው። ሴትዮ የት ዘንድ ሲወስዱ ግን በጣም በጣም የሚያስጠላ ህይወት ነው ሊኖርኩት ማለት እችላለሁ። እኔ በራሴ ልብሴ በረንዳ ነበር የሚቀመጠው፣ እንደ ቤት እንዳላስገባ ማለት ነው። የምበላበት እቃ ለብቻ ዶላፕ ላይ ነበር የሚቀመጠውእንዲያተጠባበ ምግብ ለምን እየተጠየፉ ነው የሚሆነውን ለምን እና በጣም እዚህ ብዙ ነገር ነው የለመረው። ለብቻ ክላስ አልሰጡሽ እንዴ? ለብቻ ክላስ ሳሎን ላይ ነበር የምተኛው። ሌላው ብዙ ክላስ አለው። ሳሎን ላይ ነበር የሚያስተኝኝ። የሚገርምሽ ነገር ማለት ነው እዛ ቤት ወንበር ላይ ለመቀመጥ ራሱ በጣም ከባድ ነው፣ እና መሬት ቁጭ የነበረ ነበረ መጥበፍ እዚህ እንትን ውስጥ ኩሽና ላይ ስትገቢ፣ እዛ ጋር ወንበሮች አሉ ብዬ እንትን ጣውላዎች ጣውላ አለ እንደዚህ መቀመጫ ምናምኖች አሉ። እነዚ መቀመጫዎች ላይ መቀመጥ እራሱ በጣም ከባድ ነበርሱ ሰራተኛ መሬት ነው የሚቀመጠው የሚል አይቻልም። እና መሬት ቁጭ ብለሽ እባላለሁኝ እና የልዩ ልጆች ሁለት ሰራተኞች አሉ። እየ ሳምንቱ ይመጣሉ። በሳምንት ያው ጁምአ አሙስ እና ጁማ አካባቢ እዛ ነው የሚያሳልፉት ሙሉ እንትናቸውን። በጣም በጣም በጣም ስራም ይበዛብኛል። እና ከዛ በፊት ግን ራሱ እኔ ደግሞ የሆነ ነገር ምናምን እንትን ታለች እንቅልፍ ምናምን አይወስደኝም። ምንም ሙያ የላትም። ለኔ የኔ ወሬ ነው የሚወራው ማለት ነው። እንደዚህ ብላ ሀርጋ ነው በቃ ነገር በቃ ያለ እህል መብላታችን ማለት ይችላል። ሆኝ ተናጀርኩኝ። አንደኛ ደግሞ ሰራተኛ ሲሉኝ አልወድም። ይሄ ብዙ አልገጠመኝም። እዛ አይነት ህይወት አልገጠመኝም። ግን ሸቃላ ሀያ ግንታ በቃ የእንትና ሸቃላ እንትና ሸቃላ ምናምን ሲሉ ደሜ ነበር የሚፈራ። እኔም እንደዛ ሆነኝ እና ሉቲ፣ ከዛ ግን ማሻአላ የተማሩት እና ስነ ስርዓት ያላችሁ ግን እንደዛ አይሉም። አዎ አይሉም። እና እኛ እንኳን ጋር አሁን ሰራተኛ ከማለት አጋዬ ቢባል የተሻለ አማርኛ ነው ማለት ነው። እሺ አሁን እና በጣም እዛ ላይ ምግብ ምናምን ሰሪት፣ ለኛ ምግብ ስሰራ ጓንት ለብሼ ነው። በጭራሽ እጅ በእጅ መንካት አልችልም ማለት ነው። እና እንደዚህ ቆሻሻ ነው የምታደርገኝ፣ አንቺ ሱዳንያ ቆሻሻም ራሱ ምናምን እያልሽ ትሰርቢኝ ነበር። እና ሱዳንያ ማለት ጥቁር እንደ ማለት ይጠቀሙበታል እነሱ። አዎ በጣም ጥቁር ጥቁር ነሽ አንቺ ምናምን የሚል አማርኛ ይጠቀሙ ጥቁር እና ግን በጣም እኔ ምን ወሰንኩኝ ወይ ጣፍቼ መሄድ ወይ አለ ብለዛ ከዛ ሶስተኛ ፎቅ ላይ ነው ያክሩት ከዛ መከስከስ ነው የፈለኩት ማለት ነው። እና በጣም ያንን አንድ ወቅት በበረንዳ ያለው አዋሪያ ያንን እዛ ማሽን እዛ የሚኖር ሰው አንድም ሰው አይጠፋውም ያለው አዋሪያ ዛሬ አጽድተሽው ዛሬ ነገ ነፋስ ስለሆነ በጣም አዋሪያ ልክ እንደዚህ እንደኛ ገር የእርሻ መሬት ማለት ይሆናል። እና በጣም በጣም በጣም በጣም እየተሳቀፍኩኝ ወደ ሶስት ወር አካባቢ ተቀመጥኩ ማለት ነው። ደግሞ ስጭኝ፣ አልሰጥም። ቤተሰብ ጋር አገናኝኝ፣ አላገናኝም። እስከ ሶስት ወር ድረስ ቤተሰብ ጋር የተገናኘሁበት ነገር አንድም ነገር የለኝም እና በስተ መጨረሻ በቃ ጠፍቶ መሄድ አማራጭ ወሰንኩ ማለት ነው እና እወጣና እሷ በሌለችበት ሰዓት እወጣና ከዚህ ልከስከስ ምናምን እያልኩኝ ብዙ ነገሮችን እንትን ል ነበረ ከዛ ግን አልሐምዱሊላህ አላለም ዳመለስኩኝ። በስንተኛው ቀን እኔ ሰውየዋ ይመጣል ውሃ የለም እና የሆነ ውሃ እኮ የሆነ በእንዴ ጀሪካን ነገር የተሞላ ጀሪካን ነበረ እንትን የሚዘቀዝቁት እቺ

ጣሁ ማለት ነው። መመብትሽ ማለት ነው። እየከለከለችሽ ተናደድሽ ማለት ነው? ተናደድኩኝና እንዴት እሞታለሁ እንደዚህ ጋር ሀራራ ነው በጣም ሞቃት ነው። እና ከዛ እንደዚያ ሲሆን እና ለካ እንዴት ትወስድ አይተዋለች። ስትገባ ተወስዶ አይተዋለች። ልጇን ጠራችሁ፣ ልጇን ተጠራ። በኋላ እኔ ውስጥ ነበርኩና ሲጠራኝ አልሰማሁም። ሲጠራኝ ስላልሰማሁኝ ከዛ ሶፊያ የሚል ድምፅ ሰማሁ ማለት ነው። እየሮክስ አንቺ ነይ ቁጭ በይ ና ያለኝ፣ ቁጭ አልኩኝ። ፊቷን ጥቶ አስቀመጠ። ምን ሆነሽ ነው? ምን ሆነሽ ነው? አንቺ ስጠራሽ ዝም የምትይኝ አልሰማሁም አባባ አልሰማሁም፣ ምናምን ስለው፣ አንቺማ ሰምተሽ ነው፣ ጠግብሽ ነው። አንቺ አንቺ አንቺ ሀገር አሁን እንኳን አይደለም ቀርቶ፣ የሀይላንድ ይፋ ውሃ አለ፣ ውሃ አለ፣ ንጹሕ ውሃ ትጠጣላችሁ። አንቺ ቆሻሻ አለ ማለት ነው? ኧረ አለ ምን ያልኩትኝ ማለት ምንም አልፈራሁምም ከዛም በኋላ ግን ጥፊ ነው ያስተናገርኩት እናታሽ ከጆሮዬ ጋር አዎ ከጆሮዬ ጋር በጣም ሲመታኝ እዛ ጋር ህጀን የተደፋሁት ከዛ ግን ተነሽ ተነሽ ሲለኝ ብቻ ነው የሚሰማኝ በዛ ሰዓት ተነስቼ ግን ወደ ወዴ ጉሻዬ ነው ነው የሄድኩት ከዛ ግን ይሄ ጆሮዬ እስካሁን ድረስ የመኪና ድምፅ ነበር የሚያስተናግደው ድድድድድድ የሚል ድምጽ ነበር የሚያስተናግደውና ከዛ ትንሽም ሳልቆይ ከሌሊቱ ስድስት ሰዓት አካባቢ ላይ ተነስቼ በሌላ ወጥ ተነስቼ ከዛ ስድስት ሰዓት አካባቢ ላይ ይሆናል ከሌሊቱ ተነስቼ ወጥቼ ሄድኩ ማለት ነው። ተነስቼ ዝም ብዬ ማለት ነው ዝም ብዬ ቤት ለቤት ውስጥ ምናምን ነው እንደዛ ዝም ብዬ መንገድ ያለ እየሄድኩኝ እያለ ፖሊስ ምናምን አገኘሁኝ። ፖሊስ ሲያገኝ ምን አላለኝ፣ አልፎ የሚሄደው ከዛ ሄድኩኝ። ሲሄድ የሆነ ሱቅ ገባው ውጭ እንትን ስል የጉድ እንትን ነው መስመር ላይ ስገባ መስመር እንደዚህ ጎን ላይ ምናምን የሀገር እንትን ነው ይሄ መኪና ነው። ከዛ ምልስ ብዬ የሆነ ሱቅ ልብስ ሱቅ ውስጥ ገባ ልብስ ሱቅ ገብቼ ግን አማራጭ ለኝ ወዴት እሄዳለሁኝ? እና በጣም በዛም ሰዓት ያን ያክል አረገኛ አልችልም። ሰው ስቶሪ ነው እና ብዙ አንዳንድ ነገሮችን ነው ማውቀው ምን ብዬ ልጠይቅ የተወሰነ ቆየሁ እና አማራጭ የምንድን ነው? ከዛ ወጥቶ መሄድ። እዛ ወጥቼ ሳይድ እንደዛው መንደር ውስጥ ለውስጥ ምናምን እንትን እያልኩ ሲሄድ፣ ቆይ አንቺ ወጣሽ? የዛኔ መጥፋት የሚባል ነገር ብዙም የተለመደ ያል መሰለኝ። በዛ ላይ ቁጥር የለሽም፣ ስልክ የለሽም፣ ምን ለመሆን ነው ከቤት ወጣሽ? እኔ እንጃ፣ እኔ ለምን እንዲሆነ በቃ ተናድጄ ነው። እና ከዛ በኋላ ነው ያወቅሁት። እዛ እንደዚህ ውስጥ ለውስጥ መንገድ ምናምን አለ። ምንተቀም እኔ ግን ምን ንዴት አለብኝ። በጣም ተናዳጅ ነኝ። እዚህ ጋር መታገስ ትንሽ መውጣት ነገር የለኝም። የሆነ እንኳን አላማ ልመሽ ጠፍተሽ ሌላ ቤት ለመስራት ምናምን ወይ ስልክ ቁጥር የምታውቂው ሰው ኑሮሽ ኑሮ የሚገርምሽ መዲና እኮ ብዙ ጊዜ ሄጃለሁ፣ መዲና ሀረም ውስጥ ማለት ነው። እዛ ውስጥ እራሱ እዛ ሴትዮ በአረብያ ነው መገፋት፣ በጣም አልችላትም ነበረ። እኔ ደግሞ ቀጭን እና ደቃቅ ነኝ ምናምን እና በግድ ነበር እየገፋሁ መወስዳት። እና በዛ ሰዓት እራሱ ሂጄ ወደ ሁለት ሂጄ መጥፋትን ግን የሚያጠፋኝ አላገኝም። ሰውሽቶ ማለት ነው። ከዛ ግን ከዛ ወጥቼ እየሄድኩ ውስጥ ለውስጥ ሰሐይ ከዚህ መጣ፣ ከዚህ መጣ፣ ከዚህ መጣ ሳልለው ሰውዬው እፊቴ ነው መዲክ መኪናውን ያቆሙ ማለት ነው። የራሴ ሰው የራሴ ሰው ማለት ነው፣ አሰሪ ከዛ ግን ምንም ክፍት ከተታረገና እንትናለና እንደዚህ አንገቴን እንዝች ጋር ይዞ መኪናው ጋር ነው እንደዚህ አድርጎ ያጋጨኝ ነው። ከዛ አጋጨኝ፣ እንደዚህ አጋጨኝና የሆነ ሰው እዛው አለ። አንተ ሀራም ነው እንደዚህ ሴት ልጅ እንደዚህ አድርገት ማታለህ ምናምን፣ ስለ እቺ ጠግባ ነው ሰራተኛ ናት፣ እና ጠግባ ነው ምናምን ያለ። ከዛ አማራጭ ወደ ቤት ውስጥ ወሰደኝ። ከወሰደ በኋላ ግን ሽንት ቤት ነው የዘጋብኝ። ሽንት ቤት አንድ ሃይላንድ ውሃ ሰጠኝ። ሽንት ቤት ዘግቶብኝ አደረ። እና ያው በዛ ሀገር ስድስት ሰዓት አካባቢ አምስት ሰዓት አካባቢ ነው አንዴ ለምንነሳው። በዛ ሰዓት ሲነሳ ከፍቶ ምግብ አለኝ አልበላም አልኩ። ወሰደኛ ውሰደኝ ወደ መክተብ ስለ አልሰ አልወስድሽም አለኝ ነው አይደል። አልበላም አልኩ ውዬ አደርኩ ማለት ነው። ውዬ አደርኩኝ መልሼ ልክ ለካራ ሁለት ሰዓት ተምሽጡ እንሻን ምናምን ሰገደ እና ተነስቶ ወደ ሜዲካል የሚወስድበት ቦታ ወሰዴ ማለት ነው። ከዚህ ብቻ አላስወሰዱኝም ነበር ና ገና አልተሰራም ማለት ነው እንትኔ ከዛ ተወሰዴ በኋላ መክተብ ወሰዴ። መክተብ እዛም በጥፊ ነው ያስመታኝ። ነገራቸው እንደ ጠፍታ ምናምን ነው ያስኳት ነው ምናምን። ምን አባሽ ልብረሽ ነው የጠፋሽው ተባልኩ። አስተርጓሚ ተርጓሚ እንደዚ እንደዚ ነበር ና እንደዚህ ብላቸው። እነዛ መክተብ ያሉትም አረብ ናቸው አረብ ነው አረብ ነው የሚታል ከዛ በኋላ ወደ ሀያ ስድስት ቀናት አካባቢ ታሰርኩ ማለት ነው። እስር ቤት ወሰዱ እዛ አርኩኝ ወደ ስድስት ቀን ወደ ሀያ ስድስት ቀናት አካባቢ ታሰርኩ። ከዛ ተመልሼ ስራ ፍለጋ ወደ ያመላልሱን ጀመር ማለት ነው። ሲያመላልሱን የዛን ሁለት በመነግስቱ እዛው ቤት መጣሽ አይደለም በቃ እሱ አስረከበ በቃ ለኤጀንሲዎች። አዎ ከዛ ለኤጀንሲዎች አስረከበ ተመልሼ ሀያ ስድስት ቀን ታስሬ ስወጣ ያው የመታይ ሰውዬ ሶስታችን ሶስት ሰዎች አለን። እነዛ ሶስቱንም ቤት ወሰደን ማለት ነው። ቤት ተወሰደን በኋላ ወር ካሰራን በኋላ ያለ ምንም ደሞዝ ቀጥሉ ነው ያለ ነው መክተብ ተብዬው ማለት ነው። ወደ ወር አሰርቶ ከወር በኋላ እዛ መልሶ መለሰን እዛው ኤጀንሲ። ኤጀንሲ ከመለሰን በኋላ በአራተኛ ቀኔ ሌላ ቤት ገባሁ ማለት ነው። ሌላ ቤት ስገባ ግን እዛ ብዙ ነገር አድርሳብኝ ያለቻች ሴትዮ ልመታትም ብዬ ግን አልመታኋትም አይደለም። የበፊቷ ሴትዮ ማለት ነው። እና ከዛ ተመልሼ በአራተኛ ቀኔ እዛ እንደገባሁኝ ስገባ አራት ክላስ ቤቶች፣ አንድ ሳሎን እነዚህን ታፀጃለሽ፣ ታጥቢያለሽ፣ ልብስ ትተኩሻለሽ። ከዚህ ውጭ ምንም ነገር እነዚህ እነዚህ ልክ ባህር ኩባ አራተኛ ቀኔ አሮይታለች እና ማለት ነው ስራሽን ቀይረውት አልፈልግ ምናምን ስላቸው፣ እኛ ሰራተኛ አልፈልግም የቤት ሰራተኛ ራሳችን ሰርተን ነው የምንበላው፣ እና እንደዚህ እንደዚህ አሉኝ። ከዛ በኋላ ግን ምንም አማራጭ የለኝም። ያችን ነችን ስቀበል እሷ ደግሞ ብርድ ውስጥ ነው ሙከይፍ በጭራሽ አይከፈትም። እሷ ዘንዲያ ሙቀት ውስጥ ነው መቀመጥ የምትፈልገው። አንድም ነገር አትፈልግም። ያንን ትንታለሽ በኋላ ስቀመጥ ምግብም አበስልላት። ስኳር ምናምን አለባት ግፊት አለባት። ያችን የእሷን ምግብ፣ አዎ የእሷን ምግብ እኔ ነርቭ ነኝ እንጃ ግን እነዚህ ሁለት ነገሮች ነው የማሉባት። ማበስ ላይ እሷን መድኃኒት የሚሰጣት ነው የኔ። ማበስ ላይ እሷን ነው የኔ እሷን ሙሉ በሙሉ ግን ልቤት አጸድ ያለሁኝ ዕቃ ምናምን አጥባለሁ ምናምን። ጥሩ ሰዎች ናቸው የገባሁባቸው ሰዎች ማለት ነው። ከዛ ገና ስገባ ግን ሸቃላ ምናምን ሲሉ ልጆቹ ሙላ ናያባቸው። ሸቃላ አይደለም ሸቃላ

ለየልጆቿ ቤት ሶስት ወንዶች ልጆቿ አሏት። እሱ አንዷ ቤት አንዱ ቤት ሁለት ወር ትቀመጣለች መልስ፣ አንዱ ቤት ሁለት ወር ትቀመጣለች መልስ፣ አንዱ ቤት። የሁለት ልጆቿ ሚስቶች ልጆች ፊት ምርጥ ምርጥ ናቸው፣ ምርጥ ናቸው። ሶስተኛው ግን ግን የበፊተኛው አይነት እንትን ነው የገጠመኝ ማለት ነው እና

ቀጥ ይመረ ዞር በይልኝ ምናምን ስለ እዛ ትንቅንቅ ተያያዝን ማለት ነው። አረቢቱ ጋር አረቢቱ ጋር ከዛ ትንቅንቅ ስንያያዝ ከዛ ር ያሉ ልጆች ባቆንጆ ልጆች ምናምን አሏት። ቁጡጥ አረጉት ልጆች። ከዛ ቁጡጥ ታረጉት በኋላ ግን መቶ መልሶ እሱም በጥፊ ነው የተማታው ማለት ነው። የዚህ ሴትዮ ባል ሴትዮ ባል ማለት ነው። ከዛ በደቂቃ ሰከንድ አልቆይሁም። ልብስ ሽናን ሻይቆ ሻሻ አንቺ ዲሙ ሰራተኛ ነሽ እንዴ እንደዚህ አግበሽ ልሰርልትሰሪ እኮ አንቺ አይደለም የመጣሽው እና ምናምን ተባልኩኝ። ከነስቼ ግን እዛ በፊት ኤጀንሲ የወሰደ ሰውዬው ወይም ከዛ አሟልቶ የወሰደ ከዛ አሟልቶ የወሰደ ሰውዬ ነው ቤት ገባ ማለት ነው። 15 ቀን ቀርቷት ነበረ ሁለት ወር ልትሞላ። ያችን 15 ቀን ተቀምጬ ያችን እዛው ወዲህ የዛኛው ሰውዬ ቤት ስትመጣ በቃ ላይ ነው የጠላች ማለት ነው እቺ ሴትዬ፣ በቃ እቺን ወደዛ አውጡ። ያው እነሱ በጣም ያማርጦ የለ እንደውም በጣም እንትን ትላቸው ነበር ትረብሻቸው ነበር። አንቺን ታገኘሽ በኋላ ነው እንደውም ጥሩ ጸባይ ምናምን ምን የገዛችው እና ጥሩ ጸባይ ታገኘችሁ እንት ነው ያለችው እና ምን ስለዛስተላትም በጣም ባህሪ የላትም እና በቃ አይኛ ያታለ ማለት ያኛው ልጇ የ ማለት ተመልሳ መጣ። አስራ አምስት ቀን ቀርቷታ ብዬሻለሁ አይደል? ያኛው ዘኛው ወሰደብኝ ካደረሰኝ በጥፊ መቶ ምናምን፣ ከዛ ይችን ባለ ይህን ብቻው አሳፍራት ብቻው እዚሁ አሰራት እኔ ቤት መልስ አትመጣም ምናምን አለ። ከዛ እንግዲህ ሁለት አመት ሊሞላኝ የተወሰነ ቀናቶች ናቸው ቀሩኝ፣ እና ባይ ሞላ ጠንቅሮ ቢል ባይ እኔ ዘሆን ኑሮ አልሰራም ነበር ለመናገር። ብዙ ነገር ታግሰሽ ነው ብዙ ነገር ታግሻለሽ። ሰው የሰው ልጅ እንዴት በወንድ አረብ አረብ ሴት ልጅ በጥፊ መማታት ከባድ ነው እንዶ እንጃ። አላህ ይልዩ ሙዚቃችንን በአገራችን ላይ ያብዛልን። ማለት ነው እና በጣም እና ብዙ ነገር ነው ያሳለፍሽው። ብዙ ነገር አሳልፍ ያለው እዚህ ያለው ስቃይ አረብ ሀገር ስቃይ በጣም ከዛ መቶም ሌላ ህይወት አለ። ህይወቱ በጣም የሚያሳዝን ነው። በጣም ልብ የሚሰብር ነው። ፈጣሪ እንግዲህ እሱ ባለው ለህይወታችን ያስተካክለን። መርሃባ አይነ ሁልጊዜ በፈተና ውስጥ ማለት የሆነ ሰው ፈተና ሲያሳልፍ መጨረሻ ላይ ጥሩ ነገር ያገኛል የሚል ተስፋ አለው ለምን እኔ እንደዛ አድርጌ እችን አሳልፌ አለሁ። አላህማ የተሻለ ነገር እንደሚሰጠኝ ወይም እንደሚያደርግልኝ ተስፋልኝ እንላለን። እሱ በጣም አላህ ተስፋ ስለማይቆረጥ ማለት ነው። ግን ደግሞ አንዳንድ ጊዜ የሆነ በእርግጥ አይወደድም የሆነ ተዱአ ራሱ ተስፋ የምትቆርጥበት አጋጣሚ አለ ማለት፣ እንደዛ አላህ ለመንኩት ለመንኩት፣ ይሄን አድርግልኝ ያልኩት እንደዛ አይነት ፈተና አሳለፍኩኝ። እዚህ ይሄን ያህል ፈተና እዛ ይህን ያህል ፈተና ግን አላህ ለምንድን ነው እንደዚህ ያደርገልኝ? ብሎ ሰው ተዱአ ሊያቆምም ተስፋ ሊቆርጥ ይችላል። ይሄ በእርግጥ አግባባል የለም። መንጊዜም ቢሆን በማንኛውም ሰዓት የትም ብንሆን ታላ ተስፋ መቁረጥ የለብንም። ሶፊ ያሳለፈችው ህይወት ታሪክ ከባድ ነው። አሁንም ይቀጥላል፣ አልጨረስንም። ሁለት አመት ሻልቆልሽ መጣሽ፣ ሁለት አመት አልቆልኝ የተወሰነ ቃል ሲቀር ሶስተኛ አመት እንዲጌትም ለመኑ ማለት ነው። ሙያችን ውስጥ ብዙ ይዘት እና ኧረ እኔ ሀገሬ መግባት ነው እምፈልገው። እና አንድ ወቅት በጣም ግብግብ ያዘችኝ ልትገለኝ ምናምን ስትለኝ እንትን ስል ከዛ በኋላ ግን ምራት ይሁት ሁለቱ ምራቶቿ በጣም ጥሩ ናቸው ይሻሉ። ሶስተኛ የቱ ናት መጥፎ ማለት ነውና እንዲዝ እንዲዝ ነው ምናምን ስላቸው ራሱ እሷ እኮ እንዴዚ ናት፣ ያች እኮ እንዴዚ ና በጣም መጥፈው ና ምናምን ነው ያሉ ከነሱ ራሱ እንትኖቿ ማለት ነው አይቶቿ እና እንደዛ ነው ያሉኝ። ከዛ በኋላ ግን ቢለምኑኝ ቢለምኑኝ እኔ አይ አይቻልም አልኩኝ። ከዛ ግን እንደምጣች አይኔ አያት አለይ ማለት ነው ነች ሴት እያወቅ አይኔ አይ ሲል ለማረጋጋት ሲል ሲሉ እኔ የቤቱን ስራ ቀጠልኩኝ። እነሱ ያችን ሴትዮ ማለት ጀመረች አልፈለገችኝም፣ ማለት ነው እና ስለማትፈልገኝም፣ እኔ መሄድ እፈልጋለሁ። ሁለተኛ ነገር ደግሞ መሞት አልፈልግም። እና እሷን ብገላት እና ብመታት ምናምን ስላቸው፣ አንቺ እሷንማ ተገደልሽ፣ ኢትዮጵያ ኢትዮጵያ አትገቢም ነው ያለችኝ ማለት ነው። ምራት ቤቱ እንደማልገባ አውቀዋለሁ። ግን ከዛም በፊት ደግሞ እኔ ለቤተሰቦቼ መሄድ እፈልጋለሁ ህይወት መቀጠል ፈልጋለሁኝ እና ብዙ ህይወት መቀጠል ስለምፈልግ ብዙ ማሰብ ልጅ ስለሆንኩኝ እዚህ እኔ በአረብ ሀገር የእናንተ እንጂ ግዝ ገዝ ነገርኝ አሮጊት ተገዝ ላበቃቻሮ ግዝ ጋር እንትን ማለት አልችልም። እናምና ወቃ አይ ችግር የለውም እናረጋጋታለን። እናምና ልጅ ከዛ በኋላ አንዱ ወጥ ላይ አንድ ሴት ልጅ ያለቻቸው እነሱ ውጪ እንዲሄዱ ተጣላንና በሆነ ነገር ተመታው አለ ማለት ነው። ስትመታኝ ጭልፍ አድርጎ አዲስ ቤት ነው አዲስ ቤት ውስጥ ነው የገቡት። ያንን ግድግዳ ስትመታው ወተት ነገር አለ አይደለ? አለ ያን ወተት በዛ በግድግዳው ውስጥ ሙሉና ያንን እንደገና ደግሞ መጋረጃ አለ ያንን ሲያጠፋ ፎቶ ምናምን አንሳችን ያች ልጅ መኖሯ ጠራኋት።

የግድ የሆነ ነገር እንትን ማለት አለብኝ ማለት ነው። ዘዴ መፍጠር አለብኝ ብዬ እጄ ተሰብሯል እና ከዚህ ጋር እጄ ስለተሰበረ መልሼ መታኛለል። አዎ መታኛለል እና እስኪ እኔን ስትመታ ከኔ የተረፈው ነው ዘጋ ከዛ ነው ሄዲው ዋልሽ አልኩኝ። ከዛ በኋላ ቤለምን ለምን ቢሰሩኝ አይቻልም አልኩኝ። እንደገና እንትን የማለት አዲስ ነበር ፓስፖርት የማለት አዲስ ነበር ያንን ፓስፖርት እንትን ብለው ይሄ እቃ ነው እንዲቃማ ነውቃ ነው ዛ ተቃጥሎ ነበር እና ሁለት ዓመት ሞልቶት ሁለት ዓመት ከሁለት ወር አካባቢ ላይ ሆነኝ። ያችን እንትን ብላ ያችን እንትን ብሎ በየዓመቱ ነው መሰለኝ እንትን የሚለው ከዛ በሳምንት የተነስቼ አገር የገባው ማለት ነው። አልሐምዱሊላህ እንኳን ተገለገሻቸው። እንደዚህ ሰው ሳይሆኑ አውሬ ናቸው እና እዚህ ስመጣ ደግሞ ያው ህይወት የመቀጠል ህይወት መቀጠል ነው። አንቺ ድሮ ማገርሽ ላይ መኖር ነበር የምትፈልጉ። ዞሮ ዞሮ ውዶቼ፣ ክፍል ሶስት በዚያ ያበቃል። ክፍል አራት ይቀጥልልን የምትሉ ኮሜንት፣ አስተያየታችሁን ስጡን። ለእናንተ ያስተምራል ብለን ስለሆነ ይሄንን እያቀረብን ያለ ነው። በቃ ቻክ እግዙን። እኛ በኢትዮጵያ ኮኔክሽን ታቁታላችሁ። አንድ ቪዲዮ ለመጫ ምን ያክል ብር እንደሚወስድ ስለምታውቁት በቃ ቪዲዮዎችን ላይ ካርጉልን ኮሜንት አስተያየት ስጡን፣ እንቀጥልላችኋለን ማለት ነው። ክፍል አራት አረብ ሀገር መታስታ በቃ ደሞ እዚህ የገጠማት ብዙ ነገር አለ እስከ ጤና መታወክ ድረስ ማለት ነው። ምንድን ነው ጤናዋስ? ህይወቷስ ምን ላይ ነው? መጨረሻሽ ምን ሆነ የሚለው ደግሞ በክፍል አራት እንቀጥላለን። እዛው ድረስ እናመሰግናችኋለን። ላይክ ሼር ሰብስክራይብ እያደረጋችሁ ተባበሩ። የምታያቸው ካለባችሁ እሺ፣ እኔ ዞሮ ዞሮ የምለው። አልሐምዱሊላህ ህይወታችን ዱኒያ ላይ እስካለ ድረስ፣ እኔ ከዚህ በላይ ቢያንስ የሚገጥመው ሊኖር ይችላል። እኔ ይሄ ለኔ አልሐምዱሊላህ ቀላል ነው። እንደውም በፊት አላህን ማላመሰግነውን፣ አሁን ግን በክፍል አራት ይቀጥልልን ካላችሁ አስተያየት ላይ ጻፉልን። ላይክ ማድረግ ላይክን ሰብስክራይብ ማድረግ አያቋርጥም እኔ በመሰረቱ ይሄድላችሁ የቻልኩት ከዚህ በላይ ህይወት ሊገጥመው ይችላል። ትማሩበታላችሁ ትንሽ ህይወትን ማለት ተስፋን ያለ መቆረጥን ያስተምራል ብዬ ነው። ለጤናዬም ዱአ አድርጉልኝ። ሼር፣ ሰብስክራይብ አድርጉ በቃ ሸር ላይክ ሰብስክራይብ አድርጉልን፣ ተባብሩን። በቃ እዛ ያላችሁ ዩቱብ ከፍ ያለ ዩቱብ ያላችሁ ሸር ብታደረጉልን ከእናንተ አይቀንስም። በእንደዚህ በሆነ ህይወት ውስጥ ያሉ ልጆች ይማሩበታል ብለን አስበን ነው። ሰላም አሌይኩም ረመቱላ በረካቱ። ሰላም አሌይኩም ረመቱላ በረካቱ።